አዲሱ የሶማሊያ ፕሬዚዳንት መሐመድ አብድላሂ የሀገራቸውን ስም ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጉዞ እገዳ ዝርዝር ለማስፋቅ ጥረት እንደሚያደርጉ አስታውቀዋል። ፎርማጆ በሚለው ቅጽል ስማቸው ይበልጥ የሚታወቁት ፕሬዚዳንት መሐመድ አብድላሂ ከሶማሌኛ ዝግጅት ባልደረባችን ፈለስቲን ኢማን ጋር ባደረጉት ቃለ ምልልስ ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለዩናይትድ ስቴትስ ፕሬዚደንትና ለመንግስቱ ለማድረስ ጥረት እናደርጋለን ብለዋል። ፈለስቲን ኢማን ከፕሬዚዳንት መሐመድ አብዱላሂ ፈርማጆ ጋር ያደረገችውን ቃለ ምልልስና ሳሌም ሰለሞን ያሰናዳችውን የባለሙያ ትንታኔ የያዘው የቆንጅት ታዬ ዘገባ እንደሚከተለው ዝርዝሩን ይዟል። ከትናንት በስቲያረቡ ሳይጠበቅ በፕሬዚደንታዊ ምርጫው ለድል የበቁት ሞሐመድ አብዱላሂ ፋርማጆ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕ አስተዳደር አገራቸውን ጨምሮ ሰባት ሀገሮች ላይ ከጣሉትና በአሁኑ ወቅት በፍርድ ቤት ከታገደው የጉዞና የፍልሰት እገዳ ትዕዛዝ የሀገራቸውን ስም ለማስወጣት እንደሚሞክሩ ተናግረዋል። በዚህ ጉዳይ ላይ ከዩናይትድ ስቴትስ መንግሥት ጋር መነጋገር አንዱ የሥራ ኃላፊነቴ ነው። ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለማስረዳት ጥረት እናደርጋለን። ስለዚህ ፖሊሲያቸውን ቀይረው ሶማሊያን ከዚህ መዝገብ ውስጥ ሊያወጧት ይችሉ እንደሆነ እናያለን ማለት ነው። ትናንት ካሊፎርኒያዋ ሳን ፍራንሲስኮ ከተማ ላይ የተሰየመው ዘጠነኛው የይግባኝ ሰሚ ችሎት በሶማሊያና በሌሎች ስድስት አብዛኛው ሕዝባቸው ሙስሊም በሆኑ ሀገሮች ዜጎች ላይ ያወጡትን የፍልሰትና የጉዞ ክልከላ ትዕዛዝ ያገደውን የዋሽንግተን ክፍለ ሀገሩን ዳኛ ውሳኔ አጽንቶታል። ስለዚህም የእገዳው መጻኢ ዕጣ ምን እንደሚሆን ለጊዜው ግልጽ አይደለም። ፕሬዚደንት ዶናልድ ትራምፕ የይግባኝ ሰሚ ችሎቱን ውሳኔ በፍርድ ቤት እንደሚሟገቱ በትዊተር ዝተዋል። ጉዳዩ ወደ ጠቅላይ ፍርድ ቤትም ሊያመራ ይችላል። አዲሱ የሶማሊያ ፕሬዚደንት የአሜሪካም የሶማሊያም ዜጋ ናቸው። አብዛኛውን የአዋቂነት ህይወታቸውን ያሳለፉት በዩናይትድ ስቴትስ፣ ይበልጡንም በኒውዮርኳ ባፈሎ ከተማ ነው። ያም ሆኖ የሶማሊያ ፓርላማ አባላት ከቀደሙት ፕሬዚደንት ሐሰን ሼክ ሞሐሙድና ሌሎች ሀያ እጩዎች ይልቅ እሳቸውን መርጠው ለዘጠነኛ የሶማሊያ ፕሬዚደንትነት አብቅተዋቸዋል። ልዩ የሆነ ስሜት ነው የተሰማኝ ምክንያቱም ላለፉት ዐሥራ አምስት ወይም ዐሥራ ስድስት ወራት ብዙ ለፍቻለሁ። በሶማሊያም በናይሮቢም ዘመቻ ላይ ነበርኩ። የፖለቲካ መሪዎችን በሙሉ በተለይም የፓርላማ አባላቱን ሳነጋግር ነበር በዚህም ለዚህ ድል ለመብቃት ችያለሁ። የሶማሊያ ጸጥታና፣ በህዝቡ ላይ የተደቀነው ሰብአዊ ቀውስ ቅድሚያ ትኩረታቸው እንደሚሆን አዲሱ ፕሬዚደንት ገልጸዋል። መጀመሪያ ጠቅላይ ሚኒስትር መሾም አለብኝ። እሳቸው የጸጥታ ጉዳዮችን በተመለከተ በምን መንገድ ችግሮችን እንደሚፈቱ እንዲሁም ለሰብአዊ ችግሮች ስትራቴጂ ይቀይሳሉ። እንደሚታወቀው ሶማሊያ ውስጥ በየቦታው ከባድ ድርቅ አለ። ያ ደግሞ ረሃብ ማስከተሉ አይቀርም። ስለዚህ ለዓለም አቀፉ ማኅበረሰብ ለችግሩ ተጋላጮች ሰብአዊ እርዳታ እንዲለግስ ተማጽኖ እናቀርባለን። ስለዚህ አዲስ ጠቅላይ ሚኒስትር ከሾምኩኝ በኋላ በሰላሳ ቀን ውስጥ ካቢኔያቸውን ያቋቁማሉ። በአንድ መቶ ቀናት ውስጥ ደግሞ በእርግጠኝነት ዕቅዳቸውን ያዘጋጃሉ። ሶማሊያ ውስጥ በሁለት የዝናብ ወቅቶች በቂ ዝናብ ባለመጣሉ ምክንያት ሀገሪቱ በከባድ ድርቅ ተመታለች። የተባበሩት መንግስታት ድርጅትም ከስድስት ዓመታት በፊት ከ250 ሺህ የሚበልጡ ዜጎቿን የገደለውን አይነት ከባድ ረሃብ ሊደገም እንደሚችል እያስጠነቀቀ ነው። አዲሱ ፕሬዝደንት ፋርማጆ ከአሁን ቀደም በጠቅላይ ሚኒስትርነት ለስምንት ወራት አገልግለዋል። ከዚያ ጊዜ ጀምረው እጅግ ተወዳጅ ሆነው መቆየታቸውን ለንደን ነዋሪ የሆኑት ሶማሊያዊ የፖለቲካ ተንታኝ ሳካሪየ ሲስማን ይናገሩላቸዋል። ፈርማጆ በጠቅላይ ሚኒስትርነታቸው ዘመን የመንግስት ሰራተኞችና ወታደሮች ደሞዛቸው በወቅቱ እንዲከፈል በማድረጋቸው ሙስናን በመዋጋታቸውና የአልሸባብ ተዋጊዎችን ከያዟቸው አካባቢዎች ለማባረር በተጫወቱት ሚና ይወደዳሉ። ከራሳቸው ጥቅም በፊት የህዝቡን የጋራ ጥቅም እንደሚያስቀድሙ ህዝቡ ይተማመንባቸዋል ብለዋል ተንታኙ ሳካሪየስ ሲስማን። የአሁኑ ፕሬዝደንታዊ ምርጫ በሁለቱ ምክር ቤቶች 328 አባላት ድምፅ የሰጡበት ሲሆን ካለፉት ጋር ሲነጻጸር የህዝቡ ፍላጎት የተንጸባረቀበትና በጾታና በእድሜ ስብጥሩም የተሻለ መሆኑን ነው ተንታኙ ያመለከቱት። አክለውም የፓርላማ አባላቱ የምርጫውን ሂደት ወርሶት በነበረው ሙስና ተንገፍግፈው ህዝቡ የሚፈልገውን ለመምረጥ የወሰኑ ይመስለኛል ብለዋል።